በፊልሙ መጀመሪያ ላይ የአሜሪካ ወታደሮች በሶሪያ ውስጥ የሚገኙ አማጽያንን እያሳደዱ ይገኛሉ። ቢሆንም በዚህ መሃል ላይ ግን አማጽያኑ ውጊያውን በመቀየር የአሜሪካዎችን መኪና ይገለብጣሉ። ይህን ካረጉ በኋላም ወደ ካምፓቸው ለመመለስ ይወስናሉ። ነገር ግን አንድ ያላወቁት ሰው አንድ በአንድ እነሱን መጨረስ ይጀምራል። ይህንንም እየፈጸመች የነበረችውም ከአሜሪካ ወታደሮች ማዕከል የነበረችው ፓርከር ነበረች። ያላትንም ችሎታ በመጠቀምም የአማጽያኑን ቡድን አንድ በአንድ ታሸንፋቸዋለች። ፓርከርና ረዳቷ ስፓይደርም የተያዙትን አማጽያን ለጥያቄ ሊወስዷቸው ይወስናሉ። ቢሆንም ራሱን መቆጣጠር ያልቻለው ሌላኛው ወታደር ግን ታሳሪዎቹ ላይ ተኩሶ ሊገለባቸው ይወስናል። ይህን እንዳያደርግም ቀድማ ያስቆመችው ፓርከር ነበረች። ይህም ተልኳቸውንም ከጨረሱ በኋላ ፓርከር እና ስፓይደር ወደ ቤዛቸው ያመራሉ። ቀጣዩ ሀሳባቸውም ወደ አሜሪካ ደግሞ መመለስ ነበረ። በመንገዳቸው ላይ ፓርከር ጓደኛዋ ከሆነው ከቼሲ ደወልላታል። እሱም በምትኖርበት አካባቢ ላይም መደበኛ የፖሊስ አባል ነበረ። እሷ ትኖርበት በነበረው አካባቢም የመሬት መደረመስ መከሰቱን እና በዚህ ምክንያት በማዕደን ማውጣት ላይ ተሰማርቶ የሚሰራው አባቷም እንደሞተም ይነግራታል። ፓርከርም ይህን በሰማችበት ሰዓት ላይ ትደነግጣለች። በሀዘንም ሆናም ወደ ቤቷ ትመለሳለች። ወደ አሜሪካም ከደረሰች በኋላም መጀመሪያ መራቸው ወደ ደወለላትና ፖሊስ ወደ ነበረ ወደ ጄሲ ነበረ የመሬት መደርመሱ በምን ምክንያት ሊከሰት እንደቻለ እስካሁን መረጃ እንደሌላቸው ይናገራል። ቢሆንም በቦታው ላይ ግን አንድ ደብዳቤን አግኝተዋል። ይህንንም ለፓርከር በመስጠት እሱ እንደሚጠረጥረው ከሆነ ይህንን ፍንዳታ የፈጠረውና እንዲደረመስ ያደረገው ራሱ አባቷ ራሱን ለማጥፋት አስቦ እንደሆነ ይናገራል። ፓርከር ግን ይሄ ሀሳብ አልተዋጠላትም። ምክንያቱም አባቷ ጠንካራ ሰው ነው። ምንም የተስፋ መቁረጥ ምልክትም አሳይቷትም አያቅም ከተልኳ በፊት እራሱ እሷን የሚያበረታ ደብዳቤ ልኮላት ነበረ። ቢሆንም ተጨማሪ ምርመራ ሳያደርግ ግን ጄሲ በሰውየው ሞት ላይ ይደረግ የነበረው ምርመራ ሊያቆም ችሏል። አደጋ የተፈጠረበትን ቦታ ለማሳየት ሲልም ፓርከርን ይዟት ወደ ቦታ ያመራሉ። መጀመሪያም የሚጎበኙት ትንሽ ደንበኞችን ያስተናግድ የነበረውን መጠጥ ቤታቸውን ነበረ። ባርክርም ከቀብር ስነ በኋላ ይህን መጠጥ ቤት ለመሸጥ አስባለች። ውስጥ ላይ የሚገኝ የነበረውን የአባቷን ፎቶንም ትመለከታለች። ወደ ሜክሲኮ በተደረገው ተልኮ ላይ ተሳታፊ የነበረ ወታደር ነበረ። ብቻዋን በዛ ባር ውስጥ በነበረችበት ጊዜ ላይ አንድ መኪና ወደ ባሩ ይመጣል። አንድ ሰውን በሰጥታ ወደ መጠጥ ቤቱ ይገባል። ፓርከርም ሳታመነታ ያንን ሰው ታጠቀዋለች። ቢሆንም የድሮ ጓደኛው የነበረው ኒኪ መሆኑን በተገነዘበችበት ሰዓት ላይ ወዲያውኑ ታቆማለች። አባቷንም በባሩ ስራና በተለያዩ ስራዎች ያግዘው ነበረ። መሳሪያዋንም ዝቅ በማድረግ ይቅርታም ጠይቀዋለች። ኒኪንም አባቷ ላይ ስለደረሰው አደጋ የሚያውቀው ነገር ካለ በሚል ጠይቀዋለች። ቦታውንም በደንብ አንድ ላይ ለማጣራት ሲሉም የማዕድን ማውጣት ስራ ወደሚካሄድበት ዋሻ ያመራሉ። ከሜክሲኮ ከወጣ ጊዜ ጀምሮም እሷን ለማገዝ አባቷ በዚህ ማዕድን ማውጫ ስራ ላይ ተሰማርቶ ይገኝ ነበረ። በዚያ ጊዜም ለመጀመሪያ ጊዜ ወደ ዋሻ ውስጥ ያስገባትን ጊዜ ታስታውሳለች። ራሷን መከላከልም እንዴት እንደምትችል የሚያስተማራት እሱ ነበረ። በድንጋዮቹ ላይ ትመለከት የነበረው የደም ምልክት ሐዘኗ የበለጠ እንዲጨምር ያደርገዋል። ያ ብቻ ሳይሆን ፓርከር በድንጋዮቹ ላይ ጥቁር ምልክት ነገርን ትመለከታለች። እነዚህ ጥቁር ነገሮችም ቦምብ ከፈነዳ በኋላ ሊፈጠሩ እንደሚችሉ ጠርጥራለች። ስለዚህም ዋሻው ሊደረመስ የቻለው በሰው ምክንያት ሊሆን እንደሚችል ጠርጥራለች። ይህንንም ለማረጋገጥ ግን ቦምቡን በመያዝ ከሚኪ ጋር ይህን ሙከራ ወደሚያደርጉበት ቦታ ለማምራት ይወስናሉ። ፓርከርን በዛን ሰዓት ላይ አባቷ ለባሩ የሰጠውን ስም በጠየቀችው ሰዓት ላይ የመለሰላትን በማስታወስ ትናገራለች። የባሩንም ስም የሰየመውም በአያቷ ስም ነበረ። በዚህ መልኩም እሷን ለማስታወስ ፈልገው ነበረ። በውትድርና የማገልገል ግዴታ ስለነበረባትም ይህንም ባር እዚህ ሆና ልታስተዳድር አልቻለችም ነበር። ሰው ወደ ሌለበት ቦታን በደረሰ ሰዓት ላይ ፓርከር ቦምቡን ተወረውረዋለች። ከፍንዳታው በኋላም ያገኟቸው ድንጋዮች ላይ ከዚህ በፊት ካገኘችው ድንጋይ ጋር ተመሳሳይ መልክ ትን ያገኛሉ። ይህም ይህንን ፍንዳታ ሌላ ሰው ከውጪ እንዳደረገው እንድትገነዘብ ያደርጋታል። ጥያቄው ግን ያ ሰው ማን ነው የሚለው ነው። ያለችበትን ሁኔታ በመመልከት ሚኪ ለትንሽ ጊዜም ቢሆን ከገተባ ወጣ ብለው እንዲዝናኑ ሐሳብን ያቀርብላታል። እዛም እንዲዝናኑ በአንድ ባሮት በነበሩበት ሰዓት ላይ የጄሲ ታላቅ ወንድም የነበረውን ኤልቪስን ይመለከቱታል። ኤልቪስም እሷን ለመጀንጀን ከእሷ ጎን ለመቅረብ ቢሞክርም ነገር ግን ፓርከር ምንም አይነት መልስ አልሰጠችው። በዛን ቀን ማታም ከባሩ በሚወጡበት ሰዓት ላይ በሌላኛው መኪና ውስጥ ታጥቆ የተቀመጡ ሰዎችን ይመለከታሉ። እነሱን በመጠራጠርም በቅርብ ርቀት ሆነው በመኪናቸው መከታተል ይጀምራሉ። እነዚያ ወንዶችም ዋና ሀሳባቸው አንዱ ሱፐርማርኬትን መዝረፍ ነበር። ሚኪም እዚህ ውስጥ እንዳትገባ ቢያስጠናቀቃትም ነገር ግን ምንም ሳትሰማው ከመኪናው ትወርድና ትሄዳለች። ያለምንም መሳሪያ ከሌቦቹ ጋር መፋለም ትጀምራለች። ሌቦችንም ካሸነፈች በኋላ መሬቱ ላይ የነበረውን የምታውቀውን አይነት ሰዓትን ትመለከታለች። ይህ ሰዓትም ያጎቷ ሰዓት ነበረ። ስለዚህም ለእሱ ሄዳ ከመለሰችለት በኋላ ያመሰግናታል። ለአባቷ ሞትም የተሰማውን ሀዘን ይገልጽላታል። በቅርብ ሆኖም እነሱን ሊረዳ ባለመቻሉ አሁንም እየተጸጸተም ይገኛል። በቀጤው ቀን ጠዋት ላይ ፓርከር ከሩቁ አንድ ፍንዳታን ትመለከታለች። ፍንዳታውም ሊመጣ የቻለውም ከሩቁ ሆኖ እየተኮሰ ከነበረው ኤልቪስ ነበረ። በከተማ ውስጥ ቀላል መሳሪያዎችን በግለሰብ መጠቀም ይቻል ነበረ፣ ልክ እንደ አርፒጂ ያሉ ግን ትላልቅ መሳሪያዎችን በግለሰብ መጠቀም እማይቻል ነበር። ለዚህም ፈቃድ ያላቸው ወታደሮች ብቻ ነበሩ። ኤልቪስ ምናልባት ይህንን መሳሪያ ሰርቆት ነው ወይ ደግሞ በህግ ወጥ መልኩ ገዝቶት ነው። ለዚህም ምላሽ ለማግኘት ፓርከር ወደ ስፓይደር ትደውላለች። ሃክ በማድረግና መረጃዎችን በማጣራትም ጥሩ ችሎታ ስለነበረው ስፓይደር ባንድ ሰዓት ውስጥ ብቻ ኤልቪስ ሚስጥራዊ የሆነ የህገወጥ መሳሪያ ዝውውር ላይ እንደሚሰራ በመረጃ ይናገራል። ነገር ግን እንደዚህ አይነት ነፃነቶችን ሊያገኝ የቻለው አባቱ ባለስልጣን በመሆኑ ምክንያት እንደሆነ ይናገራል። ስለዚህም ከምንም አይነት ነገር እሱ ይታደገው ነበር። ይህንንም በሰማችበት ሰዓት ላይ ፓርከር በኤልቪስ እና በአባቷ ሞት መካከል የሆነ ግንኙነት እንዳለ መጠርጠር ትጀምራለች። ስፓይደርም እንድትጠናቀቅና ምንም አይነት ውሳኔ ከመወሰኗ በፊት እንድታጣራ ይነግራታል። ይህንም ምክር በመስማትም ፓርከር ኤልቪስን እና ጓደኞቹን ወደ ሚሊተሪ ቤዝ ሲሄዱ ተከትላቸው ታመራለች። ውስጥ ላይም በነጻነት ነበር የሚንቀሳቀሱት። ባለስልጣን የሆነውን የአባቱን ሀይል በመጠቀምና በጉቦ በሚንቀሳቀሱ ወታደሮች ምክንያት እነዚህ ከቤዝ ውስጥ የተሰረቁ መሳሪያዎችን እያመጡ ይሰጡትና እሱም ይቀበል ነበር። ይህን ከተመለከተች በኋላም ፓርከር ሚኪና እናቱ ቤት ትሄዳለች። ስለ ኤልቪስም የሚያውቁት ነገር ካለም ልጠይቃቸው ነበር ይመጣችው እነሱም የሚያውቁት ነገር ቢኖር ኤልቪስ በከተ ማ ውስጥ በነጻነት የሚንቀሳቀስ ሰው መሆኑንና የአባቱን ኃይል በመጠቀም የፈለገውን ነገር እንደሚያደርግ ነበረ። ነገር ግን መሳሪያዎችን ስለሚያዘዋውሩበት መንገድ የሚያውቁት መረጃ አልነበራቸውም። በቅጥ ስፓይደር ደውሎላት ኤልቪስ በቤቱ ውስጥ ህገወጥ መሳሪያዎችን ለመሸጥ እየተዘጋጀ መሆኑን ይነግራታል። ነገር ግን ቦታው በታጠቁ ሰዎች የተጠበቀ ነበረ። ይሁን እንጂ ፓርከር ግን በድብቅ ወደ ግቢው ውስጥ በመግባት ኤልቪስ ከተማውን ይረብሽ ለነበረ አንድ አማፂ እነዚያን መሳሪያዎችን ሲሸጥ ትመለከተዋለች። በዛን ቀን ማታ ላይ ፓርከር ጄሲን ወደ ቤቷ አብረው እንዲጠጡት ተጋብዘዋለች። እሷም ወደ ውትድርና አካዳሚ ከመሄዷ በፊትም አንድ ትምህርት ቤት ይማሩ ስለነበረ ያኔ ያሳልፉት የነበረውን ጊዜም በማታው ይነጋገራሉ። ጄሲም ስለ ፓርከር አባት ጥሩነት ያወራል። ብዙ ነገር ቢያደርግለት ነገር ግን ያንን ውለታ መክፈል እንደማይችል ይናገራል። እስከሚተኙበት ሰዓት ድረስም ይጠጣሉ። ቢሆንም ለሊት ላይ ግን ፓርከር ድንገት ትነቃለች። የጂሲንም የፖሊስ ጣቢያ ቁልፍና ካርድን በመጠቀምም ወደ ፖሊስ ጣቢያ ለመግባት ትወስናለች። ውስጥም ከገባች በኋላም ስለ አባቷ አሟሟት ተቀምጦ የነበሩትን መረጃዎች በሙሉ ፎቶ በማንሳት ትይዛለች። ከዚያም ለመጨረሻ ጊዜ የእሱን አካል ለመመልከት ስትል ወደ ሬሳ ማቆያ ክፍሉ ትገባለች። ቢሆንም ግን ልክ እዛ እንደደረሰች ሀዘኑ ተመልሶ ይመጣባታል። ይህም በመጨረሻም አባቷ ላይ ይህን ያደረገውን ሰው በደንብ እንደምትበቀለው ቃል እንድትገባ ያደርጋታል። የቀብር ስነ ስርዓቱ ከተፈጸመ ከጥቂት ቀናት በኋላ ፓርከር ከሀዘኑ ማገገም ትጀምራለች። አንድ ቀን ማታ ላይም ጄሲ የእሷ አባት የሆነው ኢዝና እሷ አንድ ላይ ለራት ይገናኛሉ። ኢዝም ጉበኛ የሆነ ፖለቲከኛ ነበር። በሚወሩበት ሰዓት ላይም ስለ ላቲኖች በዘረኝነት ተሞልቶ መናገር ይጀምራል። ይህም ቆይታ ቸው ሚያስጠላ እንዲሆን ነበር ያደረገው። በሚበሉበት ሰዓት ላይም ፓርከር ከስፓይደር ይደወልላታል። የደረሳት መልእክትም በማዕድን ማውጫ ቦታው ላይ ኤልቪስ መድረሱን ነበረ። ወዲያውኑም ከቦታው ተነስታም ትሄዳለች። በቦታው እንደደረሰችም የኤልቪስ መኪና ጎማን ታፈነዳለች። ከዚያም ወደ ዋሻው ውስጥም ትገባለች። ኤልቪስ በሞቷ አባቷ ሶፋ ላይ ተቀምጦ ከጓደኞቹ ጋር ላቲኖች ላይ ማሾፍ ይጀምራል። ይህም ንዴት ውስጥ ያስገባታል። ነገር ግን ጥቃት ከማድረሷ በፊት በቅርብ ርቀት ላይ እሳት ትመለከታለች። ይህም እሳት ሊነሳ የቻለው የኤልቪስ ሰዎች የአባቷን ባር እያቃጠሉ መሆናቸውን ተከትሎ ነበረ። እነሱንም ለማስቆምም ትሞክራለች። በዚህን መሀል ላይ ገድታ ታደረግ የቻለችው ነገር ቢኖር ይህንን ያደረግ የነበረውን ሰውዬ መግደል ብቻ ነበር እንጂ ቤቱን ከእሳቱ ልታተርፋ አልቻለችም ነበር። የአባቷን ንብረት በሙሉ ወደ አመድነት በአንድ ሌሊት ይቀየራል። በንዴት ተሞልታ ወደ ኤልቪስ ከተመለሰች በኋላም እሱን መደብደብ ትጀምራለች። ቢሆንም ድንገት ግን ጄሲ ይመጣና አስሮ ይወስዳታል። ፓርከርም በመጨረሻ ጄሲ ታላቅ ወንድሙ ኤልቪስን በሚያደርገው ነገር በሙሉ እየረዳው እንደነበረና በዚህ መልኩም አባታቸው ኢዝ ምርጫውን እንዲያሸንፍ ለማድረግ እየተጉ መሆናቸውን ትገነዘባለች። ከትንሽ ቆይታዎች በኋላም ስፓይደር ሳንቶሎ ለማስፈታት ሲል አንድ ጠበቃን ወደ እስር ቤት ይልክላታል። ጠበቃው መረጃዎችን ፍለጋ ወደ ማዕድን ማውጫ ስፍራ ያመራል። ቢሆንም በድንገት ግን ጄሲ በጨለማው ውስጥ ይመጣበታል። በቀጣይ ኢዝና ኤልቪስ በእስር ቤት ውስጥ ፓርከርን መደብደብ ይጀምራሉ። አባቷም ጥሎ ያለፈው የእነሱ መረጃ ካለም በሚል ነበር የሚጠይቋት። አባቷንም ሊገሉት የቻሉትም የህገ ወጥ መሳሪያ ዝውውራቸውን ሊያጋልጥባቸው በመሞከሩ ምክንያት እንደሆነ ይናገራሉ። በማዕድን ማውጫ ስፍራው ላይ ተገጥሞ የሚገኘው የሲሲቲቪ ካሜራ ምናልባት እንዳያጋልጣቸው ይፈራሉ። ፓርከርም ያሏትን መረጃዎች በሙሉ የምትሰጠው ከሆነ ኢዝ ሊረዳት ይስማማል። ቢሆንም ፓርከር ግን በዛን ጊዜ ላይ እጇን ከታሰረችበት ነገር ነጻ ልታወጣ ችላ ነበረ። ስለዚህ ኢዝና ልጁን ትመታችኋለች፣ ነገር ግን ሙሉ ለሙሉ ልታሸንፋቸው አትችልም፣ ምክንያቱም ፖሊሶች የሚሰሩ የነበሩት ከእነሱ ጋር ነበረ። ከዚያም የጄሲን መኪናም ከሰረቀች በኋላም ከቦታው ትሄዳለች። በድብድቡ ላይም የደረሱባት ጉዳቶች በመጨረሻ በምትሄድበት መንገድ ላይ ራሷን እንድትስት ያረጋታል። ከቆይታዎች በኋላ ኤልቪስ እና ቡርኑ የሚኪን ቤት ለመመርመር ይመጣሉ፣ ምክንያቱም ደግሞ ፓርከር እዚህ ትገኛለች ብሎ ጠርጥሮ ነበራ። ሚኪና እናቱም እነ ኤልቪስ በማያውቁት መልኩ ፓርከርን በቤዝመንታቸው ውስጥ ነበር የደበቋት። ፓርከርን በነቃችበት ሰዓት ላይ ለአባቷ ሞት ተጠያቂው ኤልቪስ እና ቡርኑ እንደሆነ ትናገራለች። ስለዚህም እሱን ለመበቀልም ትምላለች። በሌላ በኩል ጄሲ ከኤልቪስ ጋር አንድ ላይ በመሆን የፓርከር ጠበቃና አካል ጉድጓድ ውስጥ ይቀብሩታል። ከሶስት ቀናት በኋላ ግን ፓርከር ከጉዳቷ ልታገገም ችላለች። ከዚያም ለበቀሏ የሚረዷትን መሳሪያዎችንም ፍለጋም ትዞራለች። መሳሪያዎቹንም ከገዛች በኋላም አጎቷ ጋር በመሆን በሰይፉ ደግሞ ለመጨረሻ ጊዜ ለመለማመድ ትወስናለች። በሌላ በኩል ኢዝና ጄሲ ንዴት ውስጥ ገብተዋል። ምክንያቱም ለመጨረሻ ጊዜ ከኤልቪስ ህገወጥ መሳሪያዎችን ገዝቶ የነበረው ሰው እቃውን እንዲያደርሱላት ጠይቋቸው ነበር። ቢሆንም ኤልቪስ ግን እቃዎቹን በቦታው ላይ ሊያደርስ አልቻለም ነበር። ይህም ገዢው እቃው ቶሎ ወደ እሱ ቦታ የማይደርስ ከሆነ የኢዝን ሰራዎች በሙሉ እንደሚያጋለጥና ከምርጫው ላይም እንደሚያስወጣው እንዲያስፈራሩ ያደርጋል። ምንም እንኳን የህገወጥ የመሳሪያ ዝውውር ስራቸው ላይ ጥቃት እንዳይደርስ ለማድረግ ጥንቃቄ ቢጀምሩ፣ ነገር ግን ሚኪና ፓርከር እነሱን ለማጣት እየተዘጋጁ እንደነበር አላወቁም ነበረ። በመሸበት ሰዓት ላይ ሚኪ በመኪና ውስጥ በሚጠብቃት ሰዓት፣ ፓርከር ግን ወደ እነሱ ቤት ለመግባት ትወስናለች። በቀስታም በዋና ክፍል ውስጥ ይጠብቁ የነበሩ ጠባቂዎችን በመግደል ወደ ሌላኛው ክፍል ታመራለች። ይዝም ጋር በደረሰችበት ሰዓት ላይ አሁን እንደተሸነፈ በመገንዘብ አባቷን የገደለው እሱ ሳይሆን ጄሲ እንደሆነ ይነግራታል። ይህንንም ያደረገው በማዕደን ማውጫ ስፍራው ላይ አካሂዶ የነበረውን የህገወጥ ወጥ መሳሪያ ልውውጥን በተመለከተበት ሰዓት ላይ ነበረ። አባቷም ራሱን ከነሱ ለመከላከል በሚሞክርበት ሰዓት ላይ በወረወረው ቦምብ ምክንያት ዋሻው ተደርምሰው እሱም እዛው ሊሞት ችሏል። በዚህ በመናደድም ፓርከር ጄሲና ኤልቪስን ለመበቀል ትወስናለች። ለእርዳታው ሚኪን ካመሰገነችው በኋላ ስናይፐሯን ይዛ በማዕደን ቦታው ላይ ይደርስ የነበረውን ስፓይደርን ትመለከተዋለች። የኤልቪስ ሰዎችም መሳሪያቸውን አንስተው እሱ ላይ ደቅኑበታል። ፓርከርም እነሱን ለማስቆም ከሩቁ ተኩሳለች። ቢሆንም ስፓይደርን እንዳይዙ ከማድረግ ግን ልታስቆማቸው አልቻለችም ነበረ። የስራ አጋሯንም ነጻ ለማውጣት በሚል ወደ ዋሻ ውስጥ ገባለች። ውስጥ ላይም ጄሲና ኤልቪስ ከመሳሪያ ገዣቸው ጋር ሲጨቃጨቁ ትሰማለች። በቅርብ ርቀት ላይ መሳሪያዎችን ይዞ የነበረው መኪና ይፈነዳል። ይህንንም ወጥመድ ልታስቀምጥ የቻለችውን ፓርከር ነበረች። ሁሉም ያንን ለማጣራት በሚወጡበት ሰዓት ላይ እሷም ይህንን እድል ተጠቅማ ስፓይደርን ለማትረፍ ትወስናለች። ከዚያም በዋሻ ውስጥ አንድ ላይ ሆነው ወንጀለኞቹን ለማደን ነበር ያሰቡት። ነገር ግን የተፈጠረው ፈንዳታ በጨለማ ውስጥ እንዲጠፋፉ ያደርጋቸዋል። ስፓይደርንም በምትፈልገው ሰዓት ላይ ፓርከር በመሳሪያ ገዢው ጥቃት ይደርስባታል። ምንም እንኳን ብትገለው፣ ኤልቪስ ደግሞ እሷን ለማጥቃት በድጋሚ ይመጣባታል። በንዴ ተሞልታም እሱንም ልክ እንደሌሎቹ ከአድካሚው ድብድብ በኋላ ትገላዋለች። ከደቂቆች በኋላ የፓርከር አጎት የሆነው ሚኪ ከሌሎች ሰዎች ጋር ሊረዳት ይመጣል። ቢሆንም ግን ሁሉንም ወንጀለኞች ፓርከር ጨርሳቸው ነበረ። ከረጅም ፍለጋ በኋላም ስፓይደርን በመጨረሻ ወድቆበት ከነበሩት የድንጋይ ርብራቦች መካከል ታገኘዋለች። እሱንም ካዳነችው በኋላም በዋሻ ውስጥ በሚገኘው ቀጭን መንገድ በመጓዝ የወታደሮቹ ዋና መሳሪያው ማስቀመጫ ቦታ ትደርሳለች። ጄሲም የተደበቀው እዚሁ አካባቢ ነበረ። ሕመም ተሰምቷት ስለነበረ ወታደሮቹ ሊረዱት ይወስናሉ። መድኃኒቶችንም በሚያዘጋጁላት ሰዓት ላይም አካባቢውን ተዟዙራ በመመልከት ጄሲን ታገኛለች። ያለምንም ማመታትም ከሱ ጋር ትፋለማለች። በዚህ መሃል ላይም ጄሲ ቦንቡን በመያዝ የአባቷ ገዳይ እሱ እንደነበረ ይናገራል። ቤተሰቡን ባሳደሩበት ጫና ምክንያት አባቷን ሊገል እንደቻለም ነበር ይነገራት። ነገር ግን ፀፀቱ አሁንም እያጠቀው ስለነበረ ፓርከር እሱን ከማስቆሟ በፊት ቦምቡን ላዩ ላይ በማፈንዳት ራሱን ያጠፋል። አሟሟቱም ፓርከርን አስደንግጧታል። ነገር ግን አሁን ላይ የአባቷ ገዳይ ሞቷል፣ ለአባቷ ገዳይም ፍትህ ልታገኝ ችላለች። ከአንድ ወር በኋላ በሬዲዮ ላይ የሚሰማው ሪፖርት የኢዝ ቤተሰብ በተለያዩ የወንጀል ስራዎች ላይ በተሰማሩበት ጊዜ ላይ ተገለው መሞታቸውን ትገነዘባለች። በመጨረሻም ፓርከር ተቃጥሎ የነበረውን ባር በድጋሚ አሳምራ ትሰሯዋለች። ይህንንም ማኔጅ እንዲያደርግላትም ሚኪን ትቀጥሯዋለች። ባሩ ተስተካክሎ አሁን ስፓይደር ከጎኗ ከሆነ በኋላ ለሌላኛው ተለኳቸው ለመዘጋጀት ሲሉ ወደ ካምፓቸው ደግሞ ያመራሉ። ይህን ጉዟቸውን እያሳየንም ፊልሙም ያበቃል። ይህን ይመስል ነበር። ላይክና ሰብስክራይብ ማድረጋችሁ እንዳትረሱ በሌላ ቪዲዮ